ጤና ይስጥልኝ ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ዘን ቀርበናል። ዜናዎቹን እየመራውን ያያንቱ አመዳብሪያችሁ ቆይታ ማደርግ ይሆናል። በቅድሚያም ክልላዊ ዜናዎች። በሐረር ከተማ በ20 ሚሊዮን ብር ወጪ ስምንት ለሚሆኑ አቅመ ደካሞች ዘመናዊ ቤት ተበረከተ። ተገንብተው ለአገልግሎት ክፍት የሆኑ መኖሪያ ቤቶች የማህበረሰቡን የኑሮ ሁኔታ የሚያሻሽሉ መሆኑ ተገልጿል። ፍቃዱ በላይ በዝርዝር ያቀርበዋል። የህብረተሰቡን የኑሮ ሁኔታ የሚያሻሽሉ ተግባራትና እንደሚቀጥሉ የፊር ከተማና መሰረተ ልማት ሚኒስቴር ዴኤታ ወይዘሮ ሄለን ደበበ ገልጸዋል። የከተማና መሰረተ ልማት ሚኒስቴር ሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ጋር በመተባበር በክረምት በጎ ፈቃድ አገልግሎት ያስገነባቸውን ቤቶች በዛሬው እለት ለተጠቃሚዎች አስረክቧል። በምርቃት ወቅት የተገኙት የከተማና መሰረተ ልማት ሚኒስትር ዴኤታ ወይዘሮ ሄለን ደበበ እንደገለጹት በሀገሪቱ ባለፉት ዓመታት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጪነት የዜጎችን የኑሮ ሁኔታ ለማሻሻል ዘርፈ ብዙ ተግባራት ሲከናወኑ መቆየታቸው መሆናቸውን ገልጸዋል። በዚህም በተለያዩ ጊዜያት የህዝቡን የኑሮ ተጠቃሚነት የሚያጎለብቱ ስራዎች እየተከናወነ እንደሚገኝ ጠቅመው ከዚህ ውስጥም በእለቱ ተመርቆ ለአገልግሎት ክፍት የሆነው አቅመ ደካማ የመኖሪያ ቤት አንዱ መሆኑን ገልጸዋል። በሀገራችን ላለፉት ስድስት ሰባት አመታት በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት ዜጎቻችንን የኑሮ ሁኔታ ለማሻሻል ከዛ ውስጥ አንዱ ነው። ዋነኛው የአኗኗር ወይንም የቤት ሁኔታን ማሻሻል ነው። ስለሆነም በክረምት በጎ ፍቃድ በብዙ መቶ ሺዎች የሚቆጠሩ ቤቶች በመስራት የዜጎቻችንን ከስታንዳርድ በታች የሚኖሩባቸውን ሁኔታ በመቀየር ተቋማት፣ ግለሰቦች፣ በጎ አድራጊ ድርጅቶች፣ ሁሉም የአካባቢው ማህበረሰብ ኃላፊነት እንዲወጣ የአረጋውያን የአቅመ ደካሞችን ቤት የማደስ የማሻሻል ከሚኖሩባቸው ከተጎሳቆሉ ቤቶች ወደ ተሻሻለ ያኗኗር ዘይቤ እንዲመጡ በማድረግ ሂደት ውስጥ በጣም ሰፋፊ ለውጦችና መሰረታዊ እምርታዎች እየተመዘገቡበት ያለበት አንዱ ዘርፍ ነው። ከክረምት በጎ ፈቃድ አገልግሎት ጋር በተያያዘም የአቅመ ደካማ ቤተሰቦችን ቤት በማደስና ዘመናዊ ማድረግ ለኑሮ ምቹ የማድረግ ዋነኛው ተግባር መሆኑንም በረቱ ገልጸዋል። ሚኒስቴር መስሪያ ቤቱ በሀረር ከተማ በ20 ሚሊዮን ብር ወጪ ስምንት ለሚሆኑ አባወራዎች ዘመናዊ ቤት አስገንብቶ ማስረከቡንም ገልጸዋል። ቀጣይ ሚኒስቴር መስሪያ ቤቱ ከመደበኛ ስራው ባሻገር በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎችን ታሳቢ ያደረጉ ስራዎች አጠናክሮ እንደሚቀጥልም ያላቸውን እምነት ገልጸዋል። አሁን ላይ ደግሞ በዚህ በሁለት ብሎክ ለስምንት ማወራ ወይንም አባወራዎች በሚሆን መንገድ በአማረ ደረጃውን በጠበቀ ለአረጋውያን ለአቅመ ደካሞች ነው በሚል ያንን የዜጎቻችንን ክብር በሚመጥን መንገድ ስታንደርዱን የጠበቀ ማደሪያ ክፍል ያለው፣ መመገቢያ ክፍል ያለው እንዲሁም መጸዳጃ ያለውና ሁሉም ቤቶች ፈርኒሽዶ ነው፣ በተሟላ መንገድ ፈርኒሽዶ ነው የዜጎቻችንን ክብር በሚመጥን መንገድ ልናጠናቅቅ ችለናል። በምክትል ርዕሰ መስተዳደር ማዕረግ የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊህ በበኩላቸው ብልጽግና ፓርቲ ከለውጡ ማግስት ጀምሮ ሰብአዊና ሰው ተኮር የሆኑ ዘርፈ ብዙ የልማት ተግባራትን በማከናወን ላይ እንደሚገኝ ገልጸዋል። በተለይም የህብረተሰቡን የኑሮ ሁኔታ የሚያሻሽሉ ና ዜጎች ምቹ በሆነ መኖሪያ ቤት ውስጥ እንዲኖሩ የሚያስችል ስራ በትኩረት እየተከናወነ ይገኛልም ብለዋል። በእለቱ ተገምቶ ለአገልግሎት ክፍት የሆኑ የመኖሪያ ቤቶቹ የማህበረሰቡን የኑሮ ሁኔታ የሚያሻሽሉ መሆናቸውንም ጨምረው ገልጸዋል። ፓርቲያችን ብልጽግና ሁለንተናዊ ብልጽግናን ለማረጋገጥ በተለያዩ ዘርፎች ሰፋፊ ስራዎችን እየሰራ እንደሆነ ይታወቃል። ከነዚህ ስራዎች ውስጥ አንደኛ የሆነው ሰብአዊ ብልጽግናን የምናረጋግጥበትና በዛው ልክ ደግሞ ሁሉንም ሰው ተኮር የሆኑ ስራዎችን እየፈጸምን እንገኛለን። በተለይ ከለውጡ ማግስት ጀምሮ በተለያዩ ኑሮ ሁኔታ ውስጥ ያሉትን ማህበረሰቦች የተሻለ ቤት ውስጥ እንዲኖሩ የተሻለ ኑሮ እንዲኖራቸው በማሰብ ሰፋፊ ስራዎች እየተሰራ ይገኛል። መንግስት አዲስ ዘመናዊና ለኑሮ ምቹ የሆነ የመኖሪያ ቤት ከነሙሉ የቤት እቃ አስገንብቶ ስለሰጠን ደስታችን ወደር የለውም በማለት የገለጹት ደግሞ በዕለቱ የመኖሪያ ቁልፉን የተረከቡ ነዋሪዎች ናቸው። ጊዜ ማበጀት ነው። በየጊዜ መስራት ነው። እንጨት አለ ይሰነጥቀዋል ማሳደስ ነው በየአመቱ መሬቱ እንደዛው ነው በሩ ነው ምንም ትግል ላይ ነው የነበር ነው በጣም እኔ ለመናገርም ትንፋሽ ይርቅብኝ እ ደስታውንም አልጨርሰውም ተናገሪ አልጨርሰውም አስቸጋሪ ኑሮ ላይ ነው የምኖረው በጣም አስቸጋሪ ነው ምኖር የነበረው አሁን በጣም ተደስቻለሁ ሁሉ ነገር የተሟላ ቤት ስለሰጣችሁን ለክልሉ መንግስትና ለወረዳ ስም በጣም ነው የማመሰግነው ቀድሞ ለኑሮ ምቹ ያለው ነበረ ቤት ውስጥ በችግር ስንኖር ነበር፣ ያሉት ነዋሪዎቹ አሁን መንግስት ባመቻቸልን አዲስ ቤት በመግባታችን ደስታችንን እጥፍ ድርብ አድርገውታል ሲሉም ተናግረዋል። ለአሁኑና ለመጪው ትውልድ ጽዱ፣ ውብና ምቹ ሀረርን ለማስረከብ ያለመ ስምምነቶች ተፈርመው ስራዎች እየተሰሩ ነው አለ የሐረሪ ክልል ኮሚኒኬሽን ጽህፈት ቤት። ሀረር ከተማ ከፕላስቲክ ቆሻሻ ነፃ ለማድረግ የተጀመረው ኢኒሺቲቭ እያስገኝ ያለውን ውጤት አስመልክቶ በዓለም ኢኮኖሚ ፎረም እውቅና ሰጥቷል። ገዛኸኝ አራጌ ተጨማሪ ያለው። ሐረር ከተማን ከፕላስቲክ ቆሻሻ ነጻ ለማድረግ የተጀመረው ኢኒሽቲቭ እያስገኘ ያለውን ውጤት አስመልክቶ በዓለም ኢኮኖሚ ፎረም እውቅና ተሰጥቷል። ይህንንም አስመልክቶ የክልሉ ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነ እንዳሉት ጽዱ ውብና ምቹ ሐረርን ለማድረግ ያለሙ ስምምነቶች ተፈርመው እየተሰራ ነው ብለዋል። ከስምምነቶቹ መካከል ከኪዩብ ፕላስቲክ ፕራይቬት እና የሐረር ከተማ ማዘጋጃ ቤት በፈረንጆቹ ሚያዝያ 2024 የተፈራረሙት እንደሚገኝ ገልጸዋል። በስምምነቱ መሰረት የሚሰበሰቡ ፕላስቲክና ፕላስቲክ የፕላስቲክ ነክ ደረቅ ቆሻሻዎችን መልሶ ጥቅም ላይ ለማዋል ርብርብ እየተደረገ ነው ብለዋል። በከተማዋ ከሚሰበሰበው ቆሻሻ እስከ 48 በመቶ ያሉ ፕላስቲክና ፕላስቲክ ነክ መሆኑን ጠቅሰው ይህንን እንደገና መልሶ በጥቅም ከፕላስቲክ በሚሰራ ጡብ የቤት ግንባታ እንደሚከናወን ተናግረዋል። ለአብነትም ከ500 ኪሎ ግራም በላይ ፕላስቲክና ፕላስቲክ ነክ ቆሻሻ መልሶ ጥቅም ላይ በማዋል በሐረር ከተማ እጁገል አካባቢ ቤት መጻሕፍት መገንባቱን አንስተዋል። ህብረተሰቡን የማስተማር ስራ መሰራቱንና በተለይም ሴቶችን የስራ እድል ተጠቃሚ ለማድረግ እየተሰራ መሆኑን ገልጸው እስካሁን ከ600 በላይ ሴቶች የስራ እድል ተጠቃሚ ለማድረግ ተችሏል ነው ያሉት። እየተደረገ ባለው ጥረት በሐረር ከተማ በየአካባቢው ይታይ የነበረው የፕላስቲክ ነክ ደረቅ ቆሻሻ መቀነሱንና አሁን እየተገኘ ያለው ውጤት በቀጣይም ብዙ ለመስራት አቅም እንደሚሆን አመላክተዋል። ለዚህም ጥሩ ጅማሩና ጥረት በሳን ፍራንሲስኮ የተካሄደው የዓለም ኢኮኖሚ ፎረም እውቅና መሰጠቱን በማንሳት ከእውቅናው በፊት የሚመለከታቸው ባለሙያዎች ባህረር ተገኝተው ግምገማ ማድረጋቸውን አንስተዋል። ህብረተሰቡ ፕላስቲክን በአግባቡ እንዲወገድ የማድረግ ልምዱ እየዳበረ መሆኑና ለነዋሪ ምቹና ጽዱ ሐረርን ለማድረግ በሚደረገው ጥረት የህብረተሰቡ ሚና እንዲጠነክር መጠየቃቸውን ኢዜአ ዘግቧል። የህብረተሰቡን ፍትሐዊ ተጠቃሚነት የሚያረጋግጡ የልማት ስራዎች ተጠናክሮ የሚቀጥሉ መሆኑ ተገለጸ። በሐረሪ ክልል አባድር ወረዳ የሚሰሩ የልማት ስራዎችን አስመልክቶ ከልማት ተነሺ ከሆኑ ነዋሪዎች ጋር ውይይት ተካሂዷል። ዘገባው የሀምዛ ዩሱፍ ነው። አዩብ ካዛሊ በዝርዝር ያቀርበዋል። በሐረሪ ክልል አባድር ወረዳ 05 ቀበሌ አካባቢ እየተሰሩ ያሉ ልማት ስራዎችና በቀጣይ ሊሰሩ ከታቀዱት ስራዎች ጋር ተያይዞ ከአካባቢው ከሚነሱ የልማት ተነሺዎች ጋር ውይይት ተካሂዷል። በመድረኩ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የህዝብ ግንኙነት ዳይሬክተር አቶ ዲኒር ዩሱፍ እንደገለጹት በአሁኑ ጊዜ በክልሉ የህብረተሰቡን ፍትሃዊ ተጠቃሚነት የሚያረጋግጡ በርካታ ፕሮጀክቶች እየተካሄዱ መሆኑን ጠቁመዋል። ለአብነትም በአባድር ወረዳ አባድር ፕላዛ የመሳሰሉ የልማት ስራዎች እንደ ለምሳሌ የሚነሱ መሆኑንም ገልጸዋል። በቀጣይም በአካባቢው ሊሰሩ የታቀዱ የልማት ስራዎች ለስኬታማነታቸው የህብረተሰቡ ትብብር አስፈላጊ መሆኑንና የጋራ ግንዛቤ ለመያዝ መድረኩ መዘጋጀቱን አቶ ዲኒር ገልጸዋል። በሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ የመሬት ልማትና ማኔጅመንት ባለስልጣን ኃላፊ አቶ ጁኔዲ ኑረዲን በአካባቢው በቀጣይ ከአባድር ፕላዛ ጋር የተያያዘ ሰፋፊ ደረጃቸውን የጠበቁ የሆቴልና እንግዳ ማረፊያ ስራዎች እንደሚኖሩ ጠቁሞ ለዚህም መቶ ሰባ አምስት የሚሆኑ ቤቶች የሚነሱ መሆኑንም ገልጸዋል። ከሚነሱት ቤቶች 44 የግልና 78 የቀበሌ ቤቶች የመለየት ስራ መስራቱንም ተናግረዋል። የልማት ተነሺዎች ይህንን አውቀው አስፈላጊውን ትብብርና ዝግጅት ማድረግ እንዳለባቸው አንስተው ለሚነሱት የልማት ተነሺዎች ማህበራዊና ኢኮኖሚያዊ መስተጋብራቸው ሳይረበሽ መልሶ ለማቋቋም መንግስት አስፈላጊውን ዝግጅት ማድረጉንም ገልጸዋል። የመልሶ ማልማት ስራው ሲሰራ በቅርስነት የተመዘገቡ ቤቶች ባሉበት በጥንቃቄ እንዲለሙ ይደረጋል ሲሉም ተናግረዋል። የወረዳው ነዋሪዎች በበኩላቸው ቀደም ሲልም በአካባቢ አካባቢ እየተካሄዱ ላለው የልማት ስራዎች አስፈላጊውን ድጋፍና ትብብር እያደረጉ መሆኑን ገልጸዋል። ተነሺዎች በሚዘዋወሩበት ጊዜ መጉላላት እንዳይፈጠር ዝግጅት ሊደረግ ይገባልም ሲሉ አክለዋል። ለግል ቤት ባለቤቶች የሚከፈል ክፍያዎች የወቅቱን የገበያ ሁኔታ ያገናዘበ መሆኑን እንዳለበትና የተነሺዎች መረጃ አሰባሰብ ላይም በጥንቃቄ መሰራት እንዳለበት ጠይቋል። በመድረኩ ላይ የሚገለጹ አቅጣጫዎች በሚገባ ተግባራዊ ሊሆን እንደሚገባም ነዋሪዎቹ ገልጸዋል። ለተነሱ አስተያየቶች ከመድረኩ ምላሽ የተሰጠ ሲሆን መንግስት ማንኛውንም ልማት የዜጎች ተጠቃሚነት ማረጋገጥ መሰረት በማድረግ የሚሰራ ስለሆነ ማንም ላይ መጉላላት በማይፈጠር ሁኔታ ስራዎች የሚሰሩ መሆኑንም ተናግረዋል። በመንግስት በኩል በአጭር ጊዜ አስፈላጊውን ዝግጅት ለማድረግ እየተሰራ መሆኑ የተጠቆመ ሲሆን ህብረተሰቡን በአሉባልታ መረጃ ሳይደናገር ለልማት ተገቢውን ትብብር ማድረግ እንደሚገባም ተገልጿል። ሀረማ ዩኒቨርሲቲ በሀረሪ ክልል ምርትና ምርታማነትን ለማሻሻል የሚያስችሉ ስራዎችን እያከናወነ መሆኑን አስታወቀ። ዩኒቨርሲቲው የአርሶ አደሮች ቀንን ምክንያት በማድረግ በተለያዩ የምርምር ማዕከላት ምልከታ አድርጓል። የእድነቃቸው ጌታቸው በዝርዝር ያቀርበዋል። የሐረማያ ዩኒቨርሲቲ የአርሶ አደሮች የመስክ ቀንን ምክንያት በማድረግ ከመምህራን፣ የግብርና ዘርፍ ተመራማሪዎች፣ የዘርፉ ባለሙያዎችና አርሶ አደሮችን በማሳተፍ በትላንትና ሁለትም በምርምር ማዕከላት ምልከታ አድርጓል። በዩኒቨርሲቲው የማህበረሰብ አሳታፊነትና የኢንዱስትሪ ትስስር ዳይሬክተርና የምርምር ማህበረሰብ ጉዳዮች ምክትል ፕሬዝዳንት ተወካይ አቶ ከማል ቃሲም እንደገለጹት ዩኒቨርሲቲው ባህሪ ክልል ምርትና ምርታማነትን ለማሻሻል የራሱን አሻራ እያሳረፈ እንደሚገኝ ገልጿል። እንደ አረማ ዩኒቨርሲቲ የክልሉ የግብርና ምርትና ምርታማነትን ለማሻሻል የራሳችን አሻራ እያሳረፍን እንገኛለን። በትናንትና ዕለትም በሐረሪ ክልል ድሬ ጠያራ ወረዳና በምስራቅ ሐረርጌ ዞን ቀርሳ ወረዳ የሚገኙ የምርምር ጣቢያዎችና በሞዴል አርሶ አደሮች ማሳ ላይ እየተሰራ ያለውን የምርምር ስራዎች መጎብኘታቸውን ጠቁመዋል። በድሬ ጠያራ ወረዳ የምርምር ጣቢያም ውጤታማ ስራ መሰራቱን ገልጸው በዚህም አራት ሰብሎችና 34 ዘርፈ ብዙ ውጤት ያላቸው ምርጥ ዘሮች ጥቅም ላይ ማዋላቸውን አስታውቋል። ድሬ ጠያራ ሰው የተወሰነ በጫት አምራች መሆኑን ነው፣ ግን ስናየ አርሶ አደሮች ማሽላም ይመረታል፣ በቆሎም ይመረታል፣ ባቄላም ስንዴና የመሳሰሉ ዘሮችም ይመረታሉ። እዚህ አካባቢ ላይ በጣም እንደ ሀገር አቀፍ የተሻለ መኮራ የተሻለ ስራ የታየበት እዚህ አመት የዚህ የአርሶ አደሮች የማሰልጠኛ ጣቢያ መሆኑን እናየ ነው። አራት ሰብሎችን ሰላሳ አራት ዝርያ ዘርፈ ብዙ ጥቅም ያላቸው ልክ እንደ ቀርሳ ወረዳ እያየ ነው። እዚህ አይተናል። በምስራቁ የሀገሪቱ ክፍል በአንዳንድ ቦታዎች የተከሰተውን ድርቅ አስመልክቶ በክልሉ በዝቅተኛ ደረጃ ላይ የሚገኙትን አርሶ አደሮች በመለየት የማሽላና የበቆሎ ምርጥ ዘሮችን ማከፋፈላቸውን ተናግረዋል። ምስራቅ ኢትዮጵያ የተወሰነ በድርቅ ተጎድተዋል። ሐረሪ ክልልም አንዱ አካል ነው። ይህን እንግዲህ የማህበረሰብ የአርሶ አደሮች የአርሶ አደር የተለያየ የማህበረሰብ እንግዲህ እንትን አለ አካል አለ በጣም የዳህዳዎቹ ለይተን የዳህዳዎቹ ለይተን ምርጥ ዘር የተሻለ የበቆሎና የማሽላ ምርጥ ዘር እንዲያገኙ አድርገናል። ይሄም በ850 ሄክታር ላይ በሶፊ ወረዳ ተዘርቶ ጥሩ ደረጃ ላይ ይገኛሉ። እሱም በትንሹ ከማሽላ ወደ አስራ ሶስት ሺህ ኩንታል በጥሩ እንክብካቤ ከተደረገለት ከበቆሎ ይቅርታ ከበቆሎ ወደ 13500 ኩንታል ከማሽላ ወደ 6400 ኩንታል ከዛ ይገኛል ብለን እንገምታለን። ሌላው የመስክ ምልከታ ባደረጉበት የምስራቅ ሐረርጌ ዞን ቡርቅ አዳለታ ቀበሌ ገበሬ ማህበር በአርሶ አደሩ ማሳ ላይ ሲባዛ የነበረ የድንች ምርጥ ዘር ውጤታማ ደረጃ ላይ መሆኑን ተናግረዋል። በተለይም በአካባቢው የተከሰተውን የድንች በሽታ ታሳቢ በማድረግ ዩኒቨርሲቲው ሁለተኛ ትውልድ የተባለ በአጭር ጊዜ ምርት የሚሰጥና በሽታን የሚቋቋም የድንች ዘር ማሰራጨታቸውን ገልጿል። ቀርሳ ወረዳ በድንች በጣም ትታወቃለች። ነገር ግን በአሁን በቀርሳ ወረዳ ብቻ ሳይሆን በኮምቦልቻ በድንች አምራች የሚባሉ ወረዳዎች እና ሀረማያ ወረዳ ቀርሳ ወረዳ የተወሰነ ከፊል ሜታ ወረዳ ጃርሶ ወረዳ ኮምቦልቻና የመሳሰሉት ከፍተኛ የድንች በሽታ ችግር ውስጥ ገብተዋል ና የምርትና ምርታማነት ከጊዜ ወደ ጊዜ እየቀነሰ ነው ያለው ይህን ለማግረግ ምንድን ነው ያደረግ ነው መጀመሪያ ዩኒቨርሲቲ ከላቦራቶሪ የወጣው ንጹ ዘር ሁለተኛ ትውልድ የሚባለው ዘር አርሶ አደሮቹ እንዲያባዙ ና እዚ አካባቢ የተደራጁ ዘር አምራች ማብራት አለ። እዛ እናባዛለን፣ እነሱ ያባዛሉ። ከዛ ተመልሶ ወደ ራሳችሁ መጋዘን ያስገቡታል። ከዛ ድንቹ ከበቀለ በኋላ ለአርሶአደሮቹ ይደርሳል ማለት ነው። ሐረሪ ክልል ግብርና ልማት ቢሮ የኤክስቴንሽን ኮሚኒኬሽን ዳይሬክተር ተወካይ አቶ አክሊሎሽ ፈራው በበኩላቸው ዩኒቨርሲቲው በተለያዩ ጊዜያት ለአርሶአደሩ ምርጥ ዘሮችንና ስልጠናዎችን በመስጠት በዘርፉ ውጤታማ ተግባራትን እያከናወነ እንደሚገኝ አስታውቋል። እየተለዋወጠ ያለውን የአየር ንብረት በመቋቋም ለአርሶአደሩ ውጤታማ ሊሆኑ የሚችሉ ዝርያዎች በእኛ ማሰልጠኛ ማዕከሉ ውስጥ ማባዛቱ አርሶአደሩ ይህን አይቶ ወደ እርሻ ስለማያስፋፋ ተጠቃሚም ስለሆመን ሀረማያ ዩኒቨርሲቲ እያደረገ ያለው ካረዲ ግብርና ቢሮ ጋር ተቀናጅቶ እየሰራ ያለ በጣም ትልቅ ስራ ነው። የመስክ ጉብኝቱ በነገ ሁለት ሂርና ከተማ በሚገኘው የዩኒቨርሲቲ ምርምር ማዕከል ውስጥ እንደሚቀጠል ከወጣው መራክበር ለማወቅ ተችሏል። ክብሯን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ መጀመሪያ ሩብ ዓመት ዝቅተኛ ገቢ ላላቸው ዜጎች የተደረገው ድጋፍ ተጨባጭ ውጤት ማስገኘቱን የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽፈት ቤቱ ኃላፊ አቶ አደንፋራህ ገለጹ። በሌላ ዜና በአዋሽ ፈንታሌ አካባቢ በሬክተል ስኬል 48 የተለካ የመሬትን መንቀጥቀጥ ተከስቷል። ባህር ጠንክር እነዚህንና መሰል ሀገር አቀፍ ዘገባዎችን በተከታይነት ያቀርበዋል። በመጀመሪያው ሩብ ዓመት ዝቅተኛ ገቢ ላላቸው ዜጎች የተደረገው ድጋፍ ተጨባጭ ውጤት ማስገኘቱን የብልጽግና ፓርቲ ምክትል ፕሬዚዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ገለጹ። አቶ አደም ፋራህ በብልጽግና ፓርቲ ስራ አፈጻጸም ኮሚቴ ስብሰባ የተሰጡ አቅጣጫዎችን አስመልክቶ ማብራሪያ ሰጥተዋል። በመብራሪያቸውም ዜጎች ከተረጅነት ለማላቀቅ በተከናወኑ ዘርፈ ብዙ ስራዎች አበረታች ውጤት መገኘቱን ተናግረዋል። በዚህ መሰረትም የተረጂዎች ቁጥር በ2013 ዓ ም ከነበረበት 27 ሚሊየን አሁን ላይ ወደ ሶስት ሚሊዮን ዝቅ ማለቱን አስረድተዋል። ሰብአዊ ድጋፍ በራስ አቀም ለማሟላት የሚደረገውን ጥረት ለማጠናከር ምርታማነትን የማሳደጉ ስራ በልዩ ሁኔታ እንደሚሰራም አመላክተዋል። በርካታ ዜጎች የሥራ ዕድል ተጠቃሚ ለማድረግ በየደረጃው ያሉ አካላት ትኩረት ሰጥተው እንዲሰሩ አቅጣጫ መቀመጡን ጠቅሰዋል። ዝቅተኛ ገቢ ላላቸው ዜጎችም የሚደረገው ድጋፍ ተጠናክሮ እንደሚቀጥል ገልጸው የመኖሪያ ቤት ችግርን ለመቅረፍ የተጀመረው የእድሳትና የግንባታ ስራ ተጠናክሮ እንደሚቀጥልም ተናግረዋል። በመጀመሪያ ሩብ ዓመት ብቻ 160 ሺህ በላይ መኖሪያ ቤቶች በጥገናና በግንባታ ዝቅተኛ ገቢ ላላቸው ዜጎች መሰጠታቸውን ተናግረዋል። የተከናወነው ሥራም 395 16 ቢሊዮን ብር ዋጋ እንደሚያወጣ ጠቁመው ይህም ትልቅ ስኬት መሆኑን አመላክቷል። በተማሪዎች ምገባና የትምህርት ቁሳቁስ ድጋፍ ከአንድ ሚሊዮን በላይ ተማሪዎች ተጠቃሚ መሆናቸውን የገለጹት አቶ አደንፋራ 7.37 ቢሊዮን ብር የሚያወጣ የትምህርት ቁሳቁስ ድጋፍም ተደርጓል ብለዋል። ሰባተኛው ሀገራዊ ምርጫ ሰላማዊ ዲሞክራሲያዊና ተአማኒ ሆኖ እንዲካሄድ ብልጽግና ፓርቲ የድርሻውን ለመወጣት ቁርጠኛ እንደሆነ የብልጽግና ፓርቲ ምክትል ፕሬዚዳንትና የዋና ጽህፈት ቤቱ ኃላፊ አቶ አደም ፋራህ ገለጹም። አቶ አደም ፋራህ በብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ የተሰጡ አቅጣጫዎችን አስመልክተው በሰጡት ማብራሪያም እንዳሉት በበጀት አመቱ ቀጣይ ቅዶች በስኬት ለማጠናቀቅ በትኩረት ይሰራል። በተለይም ሀገራዊ ምክክሩ አካታችና አሳታፊ በሆነ መልኩ ተካሂዶ በስኬት እንዲጠናቀቅ ፓርቲው ሚናውን እንዲወጣ አቅጣጫ መቀመጡን ተናግሯል። በሌላ በኩልም ሰባተኛው ሀገራዊ ምርጫ ሰላማዊ ዲሞክራሲያዊና በህዝብ ዘንድ ታማኒ ሆኖ እንዲካሄድ ብልጽግና ፓርቲ የድርሻውን ለመወጣት ቁርጠኛ ነው ብሏል። የኢትዮጵያ ቀሪ ስብራቶች ለመጠገን ከህዝብና ሌሎች ባለድርሻ አካላት ጋር በትብብርና በቅንጅት እንደሚሰራ አመላክተዋል። በዚህም የባህር በርን ጨምሮ ሌሎች ስብራቶችን ለመጠገን ሁሉም የበኩሉ እንዲወጣ አቶ አደም ፋራህ ጥሪ አቅርበዋል። ብልጽግና ፓርቲ ሀገራችን የሚመጥናት ቦታ ላይ ለማድረስ እና የህዝቡን ተጠቃሚነት ለማረጋገጥ ያለበትን ድርብ ኃላፊነት ለመወጣት ዝግጁ መሆኑን አረጋግጠዋል። የፖለቲካ ፓርቲዎች ለዘላቂ ሰላም በትብብር መስራታቸውን አጠናክረው መቀጠል እንደሚገባቸው ተነገረም። የአማራ ክልል መንግስትና የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የምክክር መድረክ በባህር ዳር ከተማ እየተካሄደ ሲሆን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ዋና ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህና የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በውይይቱ እየተሳተፉ ይገኛሉ። የመድረኩ ዓላማም በፓርቲዎች መካከል ጤናማ የሆነ ግንኙነት ተፈጥሮ በየጊዜው እየተገናኙ በመወያየት የሚያጋጥሙ ችግሮችን በውይይት ለመፍታት ታሳቢ ያደረገ መሆኑን ተገልጿል። በክልሉ ያለው የሰላምና ጸጥታ ሁኔታ ከጊዜው ወደ ጊዜ መሻሻል እያሳየ ቢሆንም የፖለቲካ ፓርቲዎች ለዘላቂ ሰላም በትብብር መስራታቸውን አጠናክረው መቀጠል እንደሚገባቸው ተጠቁመዋል። አዋሽ ፈንታሌ አካባቢ በሬክተር ስኬል 4.8 የተለካ የመሬት መንቀጥቀጥ ተከሰተም። በኢትዮጵያ አዋሽ ፈንታሌ አካባቢ በሬክተር ስኬል 4.8 ማግኒቲዩድ ያለው የመሬት መንቀጥቀጥ ተከስቷል። የአዲስ አበባ ዩኒቨርሲቲ የሴይስሞሎጂ ትምህርት ክፍል ኃላፊ አታላይ አየለም በአዋሽ ፈንታላ አካባቢ በሪክተር ስኬል 4.8 የሆነ የመሬት መንቀጥቀጥ መከሰቱን ለኢቢሲ ገልጿል። ዛሬ ጠዋት 2 ሰዓት ከ24 አካባቢ የተከሰተው የመሬት መንቀጥቀጥ ንዝረቱ አዲስ አበባ፣ ደብረሲናና ደብረ ብርሃን አካባቢዎች ላይ መሰማቱም እየተገለጸ ይገኛል። የቀድሞ የአሜሪካ ምክትል ፕሬዝዳንት ካማላ ሀሪስ በድጋሜ ለአሜሪካ ፕሬዝዳንትነት ሊወዳደሩ እንደሚችሉ ተናገሩ። ቀጣዩ የአሜሪካ ትውልድ በእርግጠኝነት ሴት ፕሬዝዳንት ያያል ሲሉም ተናግረዋል። ዘገባው የቢቢሲ ነው። አዩብ ካዛሊ ተጨማሪ ያለው ላ ሀሪስ በድጋሚ ወደ ዋይት ሃውስ ለመግባት ሊወዳደሩ እንደሚችሉ ለቢቢሲ ተናገሩ። ካማላ ሀሪስ ለመጀመሪያ ጊዜ በዩናይትድ ኪንግደም በሰጡት ቃለ ምልልስ ምናልባት አንድ ቀን ፕሬዚዳንት እንደሚሆኑ የገለጹ ሲሆን ወደፊት በዋይት ሃውስ ሴት ፕሬዚዳንት እንደምትኖር ግን አስረግጠዋል። ባለፈው ዓመት በተካሄደው ምርጫ በዶናልድ ትራምፕ ከተሸነፉ በኋላ በአውሮፓውያኑ 2028 በሚካሄደው ምርጫ ለፕሬዝዳንትነት እንደሚወዳደሩ የተናገሩት የቀድሞዋ ምክትል ፕሬዚዳንት ለቀጣዩ ምርጫ የዲሞክራቲክ ፓርቲ ተወዳዳሪ እንዲሆኑ ያደረጋቸውን ምርጫ መግለጫ ውድቅ አድርገውታል። ሀሪስ ለቢቢሲዋ ጋዜጠኛ ላውራ ኩንስበርግ ውርለት በሰጡት ቃለ ምልልስ የቀድሞ ተቀናቃኛቸው የነበሩትን ትራምፕን አምባገነን በማለት የፈረጇቸው ሲሆን በምርጫ ቅስቀሳ ዘመቻ ወቅት ስለ እርሳቸው የሰጡት ማስጠንቀቂያ ትክክል መሆኑንም ተናግረዋል። እርሳቸው የወከሉት ዲሞክራቲክ ፓርቲ ከአንድ ዓመት በፊት በተካሄደው ምርጫ ሪፐብሊካኑ ዶናልድ ትራምፕ ለመሸነፋቸው ምክንያቱ ምን እንደሆነ መልስ የፈለገ ሲሆን ያገኘው አብዛኛው ጥፋት ፕሬዚዳንት ጆ ባይደን ቶሎ ከውድድሩ ራሳቸውን አለማግለላቸው ላይ ያነጣጠ የተፈጠረ ነውም ተብሏል። ሆኖም ሀሪስ ራሳቸውን በሀገሪቷ ወሳኝ በሆነው የምጣኔ ሀብት ጉዳይ ላይ ግልጽ ፖሊሲ በማስቀመጥ ጥሩ የምርጫ ቅስቀሳ አካሂደዋል ወይ በሚለው ላይም ጥያቄዎች ተነስተዋል። ሀሪስ ባልተጠበቀ ሁኔታ እጩ ፕሬዚዳንት ሆነው የመቅረብ እድል ያገኙት በወቅቱ የዲሞክራቶች እጩ ሆነው ቀርበው የነበሩት ጆ ባይደን በእድሜ መግፋት ምክንያት እርሳቸውን በድንገት ከፉክክሩ ካገለሉ በኋላ ነበር። በቀሩት አንድ መቶ ሰባት የምርጫ ቅስቀሳ ቀናትም የፓርቲው አዲስ ተስፋ ሆነው የነበሩት ሀሪስ የምርጫ ዘመቻውን በስተመ መጨረሻ ቢያጧጡፍትም ማሸነፍ ሳይችሉ ቀርተዋል። ሀሪስ በቢቢሲው ቃለመልሳቸው ላይ በቀጣይ ወደ ዋይት ሀውስ ለመመለስ ስላላቸው እቅድ ያነሱ ሲሆን የልጅ ልጆቻቸው በህይወት ዘመናቸው በእርግጠኝነት ሴት ፕሬዚዳንት ያያሉ ሲሉም ተናግረዋል። ክቡራን ተመልካቾቻችን፣ ከሀረሪ ቲቪ ለሳቱ የነበሩን የአማርኛ ቋንቋ ዜናዎቻችን እያተከታተላችሁትን ይመስል ነበር። ከቀሪ የሀረሪ ቲቪ መሰናዶች ጋር መልካም